ሽ እኮ ነብር እንኳ አንዳንጂ አይሆንም። ይችማ ነብር ሳትሆን የእርጎ ዝንብ ናት፣ የእርጎ ዝንብ ማለት ነው። ሲቀጥል በህግ አምላክ በህግ አምላክ ነብር የሚለውን ስም የሩታ እንጂ የዚች የእርጎ ዝንብ የሆነች ሴትዮ ነብርነትን አይገባትም። ጉድ እኮ ነው፣ ትናንትና ባትመጣ ስሟንም ጭምር ቀማት። ነብርነቱማ የሩታ ነው። ሌላ ምንድን ነው ያለችው? በገዛ ጉንጭ በገዛ አሀ አንቺስ፣ የባለቤትነት ስሜት ተሰምቶች ነው እንደዛ ስትገመጭጭ ነበረው። አንቺ ስድ ማለት ነው። ለማንኛውም ውድ ተመልካቾች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኖ ሌላው፣ ፈረጆ ና እዩ። እንደ ፈጣሪ ስጠው ቢኒ፣ ትላልቅ ሰዎችን ይዞ ልንመጥተዋል። አዎ ትክክል ናችሁ። የእናንተ አልበቃም ሲላችሁ ደግሞ ትላልቅ ሽማግሌዎች በውሸት ልታሳትፉ መጥታችኋል ማለት ነው። መቼም ዘንድሮ እኮ ማናየው ማንሰማው ጉድ የለም በእናንተ የተነሳ ማለት ነው። ውድ ተመልካቾች ላይክ ሼር ሰብስክራይብ እያደረጋችሁ እስከመጨረሻው ከኔ ጋር ሆኑ። ሌላው አንዳንድ ቦታ ላይ ኮመንትስ እያነበብኩ ነበረ ስማችን እየጠራችሁ ሞት የምትመኙልን አንዳንድ ተንከሴስ እና ሰይጣኖች ማለት ነው። እናንተንም በደንብ አድርጌ ልነግራችሁ እፈልጋለሁ። ስማችን ጠቅሳችሁ ሞታችን እየተመኛችሁ ነበረ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናሌ ቤተሰቦች፣ ሰላም ብያለው። በያላችሁበት ሰላማችሁ አላህ አብዛልኝ። ለአላህ ብዬ እወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ የሆኑ ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝና ለምታበረታቱኝ እግ በጣም አድርጌ ከልብ አመሰግናለሁ። አላ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ ውዶቼ። የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የአቶ አያልቅበት እና እንዲሁም ደግሞ የዩና የፈረጆ ቪዲዮ ነው ይዤላችሁ የመጣሁት ማለት ነው። እንግዲህ ትላንትና እንዳያችሁ ሁለ ሰውነቱን መጥተው ነበረ። ማጋሻ ጋሻ ያልቅበትና የሜዳ አህያ ማለት ነው። የሜዳ አህያ እንግዲህ ሌላ ውሽማ መጥቶበት ፕራንክ ተደርጋ ነበረ። በዛ ፕራንክ ላይ ምን ብላ ነበረ? በገዛ ጉንጭ በንብረት እንዴት ማንም ይስመሃል ብላ እርፍ እ አንቺ የንብረትነት ስሜት ተሰምቶች ነበረው ወይ? እኔ የምለው ውሽማ ነሽ ወይስ ሚስት ነሽ? እንደዚህ በኮንፊደንስ በገዛ ንብረትም ማንም መጥቶ የሚስም፣ አንቺ የንብረትነት ስሜት ተሰምቶች ነው፣ የባለቤትነት ስሜት ተሰምቶች ነው። እንደዛ ስትገመጭጭ የነበረው አንቺ እኮ እውነቴን ነው። ማፈሪያውን ሽ ሴት ነሽ እኮ ማፈሪያ ማለት ነው። ማፈሪያ እንዲህ አንቺም እኮ እንደ ገመጨሽ አንቺ ስድ ማለት ነው ሌላኛውም መታት ገመጭጫዋለች በቃ ልጁ ማለት ነው አንቺ ማንሽ ምንድነሽና ነው የምትከራከሪ ማለት ነው ወይስ ተከፍሎሻል ተከፍሎሽ ነው እንዴ ሩታ የከፈለችሽ እንዴ ስንት ነው የከፈለችሽ አንቺ ነቀዝ ማለት ነው በገዛ ቁንጭህን ማን መጥቶ የሚሰምህ ደግሞ። የእሱንትን ነብር ሆንሽ እኮ ነብርም ልክ እንዳንቺ አይሆንም። እውነትህን ነው ነብርነቱማ በተግባር አሳይተሃለች እኮ ሩታ ማለት ነው። ነብር መሆን ማለት እንደዚህ አይደለም። የሩታ ስም ነው ደግሞ አንስተ የሰጣት ማለት ነው። እንዴት እንዴት እንደጠፈጠፈች ከጽጌ ጋር እንደዛ ስትሆን፣ እንዴት አድርጋ ጽጌን ጸጉሯን እንደነጨቻት፣ እንዴት እንደጠፈጠፈቻት አንተንም ልክ እንደዛው ማለት ነው ከፍቅር ጋርም እንደዛ ስትሆን እንዴት እንዳደረገች። ነብርነትማ በተግባር ያሳየች ነብሯ ሩታ ናት፣ ሩታ ማለት ነው። ምነው ልሸመጥን ልትክድ ነው እንዴ? ትላንትናና ከትላንት ወዳ ሁለቱ ቀን ብትቀር ስሟንም ጭምር ልትቀማ ትፈልግ እኛማ ነብሯ የምናውቀው ሩታ እንጂ ማንንም ልክስክስ ነብር አድርገን ልንቆጥር አንችልም። በቃ ማንኛውም ሴት የሚያደርገው ነው ያደረገችው ማለት ነው። በቃ ውሽማዋ እንዳይቀማባት ተከራከረች፣ አከተመ። ከዛ በስተቀርማ ነብርነትን በተግባር ያሳየች ሚስት ናት ሚስት ማለት ነው። እንዴት እንዳደረገቻቸው ሴቶቹን አንተ በሰልፍ ያሰለፍካቸው ውሽሞችን እንዴት ጠፍጥፋ እንዴት ፀጉራቸውን መነጫጭራ ያሳየች ነብርነት በተግባር ሩታ ናት። አለማፈረ ምን ነው ሌላው ነገር፣ እንትን ብትክድ ደግሞ ስሟንን ቀምተህ ለሌላ ሰው ለውሽ ማህልሰት እቺ፣ እውነቴን ነው ምል ነብር ሳይሆን የእርጎ ዝምብ በላት፣ የእርጎ ዝምብ በላት። ያለ ቦታውን ጥልቅ ምትል እንሽላሊት ማለት ነው። እውነቴን ነው እንደ ነብር ሆን ሻላለም ጉድ እኮ ነው። አልቀረብም ሌላ ነገር ብሰይ ማታ አይሻልም። እውነቴ ነው ምል እንዳልኩ የእርጎ ዝንብ በላት በሰዋል የምትከራከር ማለት ነው። በሰዋል እንዲህ የራሷ ያልሆነ ዝም ብላ የምትከራከር ማለት ነው። ለነገሩ ምን የራሷ እንላለን። እሷማ ትልቅ እርምጃ ነው የሄደችው ማለት ነው። ትልቅ እርምጃ፣ ይህን እናንተ ጉዳይ እኮ እንዲህ በቀላሉ አይደለም ያለች ደፋር እሷማ ውለታ ያስይዝሃለች እኮ እናት የሆነ ቀብድማ ድማ፣ ሰጥተሃለች እኛ የማናውቀው ማለት ነው። መቼም እኛ የምንታሳዩን አለች፣ እና በህግ አምላክ ነው ምልጋሽ። አልቅበት ነብሯ የነብሩ የሩታ ስም ነው ማለት ነው። ሩታ ናት ነብር ነብር ሩታ ናት ነብርነቷን ደግሞ ድጋሚ ደግሜ ደጋግሜ አስረግጬ ስነግር አሳይታለች አዎ አሳይታለች ስለዚህ የሩታ የነብሯ ስም አንስተ ለማንም የሜዳ አህያና ለማንም ውሽማ ልሰጥብን አንፈልግም እኛ እህቶቿ አለን እንከራከርሃለን ማለት ነው ይመለስ የሩታ ስም የነብሯ ስም ይመለስል ሩታዬ ስምሽ እንዳይቀማ ነይልን ናፍቀሽና ነይልን ማለት ነው። አዎ ነይልን፣ እኛ የምንፈልገው አንቺ ነው። ማንም እዚ የሜዳ ያ ንፈልግም ማለት ነው። ሌላው ምንድነው እዩ ማለት ነው። እነዩ ያለማፈራችሁ እንደ ፈጣሪ ስጠው። ማን ነው ቢኒ፣ በህይወታችን ልናጣቸው ማንፈልግ ትላልቅ ቦታ ያላቸው ሰዎችን ሽማግሌዎችን ይዞ መጥቶ ነበረ አብርሃምን ለማስታረቅ። ምን ነው የእናንተ እኛ አባቶቻችን ረጅም ዕድሜ ከጤና ጋር ይስጥልን። ለአባቶች ምንም የምንነቅፈው ነገር የለም። ነገር ግን የእናንተው ደግሞ አልበቃም ሲለን ደግሞ እኝኝ በ2017 እኝኝ እያላችሁብን፣ አሁንም 2017 አለቀ ብለን ውፋይ ስንል 2018 እኝኝ እያላችሁ አላችሁ ማለት ነው። የእናንተ አልበቃም ሲለን ደግሞ የትላልቅ ሽማግሌዎች ደግሞ እንዲ ፈጣሪ ስጠው ያለማፈራችሁ ሽማግሌዎችንም ጭምር በእናንተ ውሸትና በእናንተ ድራማ የምትከቱ ማለት ነው። የእናንተ የከፋ ነው፣ የእናንተ የከፋ ጭራሽ እኮ ትላልቅ ሽማግሌዎች ይዞ መጣ። ምን ለማስታረቅ ነው? እንደ ውሸታችሁ ልታስፋፉ ነው እንጂ ውሸታችሁ ልታስፋፉ ማለት ነው እኛ እኮ የእናንተ ይበቃናል እውነት ነው ብላችሁ አባቶቻችንን አታሰድቡብን አባቶቻችን አታሰድቡ በእናንተ የመጣ ሌሎቹንም አታሰድቡ በቃ ይበቃችኋል እዲ አይደብራችሁም እንዴ ጭራሽ እኮ አባቶቻችን ይዞ መጣ ለውሸት ነው ያመጣችሁት ህዝቡ እንዲያምናችሁ እውነት ነው ብሎ እንዲቀበላችሁ ማለት ነው ነገር ግን ደግሞ እናንተ የፈለገው ለመቅጠብ ምንድነው ለመዋሸት ብትመጡ ራሱ እኛ እናጋልጻችኋለን ማለት ነው ይሄ ነው ያለው ማለት ነው ሌላው እኛ እንደዚህ ስንከራከር ማለት ነው፣ ብልግናን እንዳይስፋፋ ስንከራከር የእኛ ስም ጠርታችሁ ሞታችንን የምትመኙልን ሞቱ ለእናንተ ያድርገው፣ ለእኛ አይደለም። ትዝታ ጣፋጭ ቀለሟ እያላችሁ ስማችንን እየጠራችሁ ምን እናድርጋችሁ? እንደ እናንተኛ ዝሙትን ማስፋፋት አለብን? ጎበዝ በርታ ብለን እኛ ዝሙት ማስፋፋት አለብን? ለነገሩ አንዷን ሻንች ባለጌ ስድ ማለት ነው። እኔ ቤት ላይም ራሱ እንደዚህ ተሳድበሽ ቦልኬሽ አለው አንቺ እና ትዙ እያልሽ ረግጠሽናል። እስከሚበቃች ድረስ ማለት ነው። እኔ እንኳ ቦልኬ ድምጥማጥሽን አጥፍቼዋለሁ ማለት ነው። ስድ ይህን አንቺ የባንጋሊ እንትን ነሽ ማለት ነው። ቅምጥ ነሽ፣ እዚህ ዝሙትን እንዲስፋፋ የምታረጊ ማለት ነው። እኛ ምን እናድርግሽ? አድርገው እንጂ እንዲ ብትሞት እንኳ ብለሽ ተመኘሽልን ማለት ነው። እኛ አንቺ ስለተመኘሽልን እኛ አንሞትም። ሞት ያለው ምንም ያለው በአላህ እጅ ነው። አንቺ ስለተመኘሽልን እኛ ምንም የምንሆነው ነገር የለም ማለት ነው። ስለዚህ እናንተ ዝሙትን የምትደግፉ ባለጌዎች ማለት ነው። እናንተም ባለጌ ስለሆናችሁ ዝሙተኛ ስለሆናችሁ ነው አስረግጬ ነው የምነግራችሁ ማለት ነው። መቼም እኛ በየጊዜው እንድንናገር አይደለም የምታረጉን እኛ እኮ እዚች ጋ የምንከራከረው ለራሳችንም አይደለም ለልጆቻችንም፣ ለተተኪው ትውልድ እንዲሁም ደግሞ ለሴት እህቶቻችን ነው። እንደዚህ አይነት አብርሃም የሚያደርገው ተግባር በሌላው ሴት ላይ እንዳይደረግ ነው እየተከራከረን ያለ ነው ማለት ነው። አንዳንድ ደግሞ ሰገጤ የሆናችሁ ስግጥ ያላችሁ ደግሞ እንደዚህ አይነት ብልግና እንዲስፋፋ የምታበረታቱት እኛ ደግሞ አይሆንም ስንል ደግሞ እኛን ሞታችንን የምትመኙ፣ ሞቱ ለራሳችሁ አያድርገው። እኛ ስደተኞች ነን። ትዙም ብትሆን እኔም በሆን ጣፋጭን ብትሆን አፍያን ብትሆ ስደተኞች ነን። እኛ አላህ ይጠብቀናል። እሺ፣ አላህ ይጠብቀናል። የናፈቁንን ቤተሰቦቻችንን ልጆቻችንን አላህ ያሳየናል። እኛን ሞታችንን የተመኛችሁ የተመኛችው ሞቱ ለእናንተ ያድርገው እንሻአላ ማለት ነው። ለእናንተ ያድርገው። እናንተ ገልቶዎች ማለት ነው። እንዲህ ምን አይነት ቆሻሻዎች ናችሁ? ምኑ ነው የሚደገፈው? እንደዚህ አይነት ብልግና ማለት ነው። ለምን አልደገፋችሁ? ለምንድን ነው የምትቃወሙ? በደንብ አርጌ ነው እኔ ልጆች እናት ለልጆች ስል እቃወማለሁ። እናንተ ስዶች ማለት ነው። ሴት እህቶቼ እንደዚህ አይነት በደል ሲደርስባቸውን ዝም አልልም። ገባችሁ አይደለ? ስለዚህ እናንተ እንደለመዳችሁት ያው ዝሙተኛ ስለሆናችሁ ዝሙትን አስፋፉ፣ ዝሙትን ደግፉ። እኛ እናንተ ስላላችሁ ብቻ ልንደግፍ አንችልም፣ ልንተባበራችሁ አንችልም። ሶሪ ለማንኛውም ሰላማችኋን አላህ ያብዛልኝ። መልካም ቀን ባይ